ሰላም እንዴት ዋላችሁ? ከቴክኖ ውስጥ ላሁን የያዝነውን መረጃ እንነግራችኋለን። አብራችሁን ቆዩ። የተፈቀደላቸው የገንዘብ አስተላላፊ ድርጅቶችን አገልግሎት አሰጣጥ በተመለከተ ከኢትዮጵያ ብሔራዊ ባንክ የተሰጠ መግለጫ የኢትዮጵያ ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ ከስር የተሳመረ አገልግሎት እንዲሰጡ የተፈቀደላቸውን የገንዘብ አስተላላፊ ድርጅቶችን ስም ዝርዝር ለሕዝቡ ይፋ አድርጓል። በዚሁ መሰረት ቀደም ሲል የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረውና ዋናመ ቤቱ በአሜሪካ ቪርጂኒያ ግዛት በፎልስ ቸርች የሚገኘው ራማዳፔይ ካህ በአገልግሎት አሰጣጡ ላይ አጠቃላይ ግምገማ ከተካሄደ በህጋዊ ገንዘብ አስተላላፊ ድርጅቶች ስም ዝርዝር ውስጥ ዳግም እንዲካተት ተደርጓል። ከዚህ ውሳኔ ላይ ሊደረስ የቻለው በአገሪቱ ሕግና ደንብ መሠረት በድርጅቱ ላይ አስፈላጊው የቁጥጥርና የክትትል ሂደት ከተጠናቀቀ ነው። ስለሆነም በአሁኑ ጊዜ በኢትዮጵያ አገልግሎት እንዳይሰጡ ታግደው የሚገኙ የገንዘብ አስተላላፊ ድርጅቶች በሙሉ የአገሪቱ ህግና ደንብ የሚጠይቀውን መስፈርት ለማሟላት አስፈላጊውን እርምጃ እንዲወስዱ የኢትዮጵያ ብሔራዊ ባንክ ያበረታታል። የኢትዮጵያ ብሔራዊ ባንክ ዓላማ የገንዘብ አስተላላፊ ድርጅቶች በግልጽነትና ህጉ በሚፈቅደው መሠረት ብቻ እንዲሰሩ ድጋፍ ማድረግ ነው። በመሆኑም ውጭ አገር የሚኖሩ ሰዎች ገንዘብ ወደ ኢትዮጵያ በሚያስተላልፉበት በማንኛውም ወቅት ህጋዊና ግልጽ የሆነ አካሄድ መከተላቸውን ማረጋገጥ ይኖርባቸዋል። ህጋዊ ፈቃድ በተሰጣቸው የገንዘብ አስተላላፊ ድርጅቶች በኩል ገንዘብ መላክ ገንዘቡ ደህንነቱ ተጠብቆና ህገወጥ የገንዘብ ዝውውርንና አሸባሪነትን በገንዘብ መደገፍን የሚጻረረውን አሰራር ተከትሎ ወደ ተቀባዩ እንዲደርስ ያደርጋል። ህዝቡ ፈቃድ የተሰጣቸው የገንዘብ አስተላላፊ ድርጅቶችን ለይቶ ለማወቅ ይችል ዘንድ የኢትዮጵያ ብሔራዊ ባንክ የህጋዊ ድርጅቶችን ስም ዝርዝር በድረገጹ ኤች ቲ ቲ ፒ ኤስ ድርብ ሰረዝ ህዝባር ህዝባር ኤንቢኢ ነጥብ ጋቭ ነጥብ ኢቲ ህዝባር ኤምተ ህዝባር ላይ አስፍሯል። በመጨረሻም የኢትዮጵያ ብሔራዊ ባንክ ህጋዊ የሐዋላ አገልግሎትን ለማበረታታትና የፋይናንስ ዘርፍን ጤናማ እድገት ለመደገፍ የሚረዳ ደህንነቱ የተጠበቀ ግልጽና ቀልጣፋ የፋይናንስ ምህዳር እንዲኖር ተግቶ መስራቱን እንደሚቀጥል ገልጿል።